አሰላሙ አለይኩም ወራህመቱላሂ ወበረካቱ ዛሬ የምንሰራው ቶስት ሲኒያ ነው። እንትን ነው የምንሰራው ማለት ነው፣ ፎሮ ነው ስነው ነው። መጀመሪያ ይሄን ቶስት ዳምጨ፣ እዛ ደግሞ ሰር ድጃጅ ነው ከሽኒ ማለት ነው ነው። ተከታተሉ

ቶስቱ ስላለቀብኝ አልበቃኝ ማለት ነው። እንደዛ አድርጊዋለሁ፣ ብላችኋል ይህ ማለት ነው። ጅብን እና ክሬም ጥብቅ ክሬም ጥብቅ ነው። ከዛ ትንሽ

ሰብስክራይብ ሼር በማድረግ ተባበሩኝ አበረታተኝ ውድ የአገሬ ልጆች አመሰግና ነው